ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር ይድረሳችሁ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። እስከ መጨረሻው ብቻ ከኔ ጋር ሁኑ። እንግዲህ ሰሞኑን በጣም የሚያሳዝነው እና ልብ የሚነካው ልብ የሚሰብረው የሚያቆስለው የሚያደማው ዜና ማለት ነው በደንቢ ደሎ ጠፍተው ከቀሩ ከ17 ተማሪዎች አንዷ የሆነችው ብርቱካን ተመስገን በኢቢኤስ ቴሌቪዥን ቀርባ እንግዲህ የነበረችበትን ያለፈችበትን ህይወቷን አጋርታናለች። ያ ችግሯን እንግዲህ ስታዋየን በሚፈሰው እምባዋ ከውስጧ በሚወጣው ሲቃ ህዝቡ አብሮ ከእሷ ጋር አልቅሷን፣ አንብቷን፣ ደምቷን። ታዲያ ይሄንን ስቃዋን በኢቢኤስ ከተላለፈ በኋላ ኢቢኤስ መንግስት እንግዲህ ይሄን ጉዱ እንዳይወጣበት ወይ ደግሞ ይህ መረጃ ይሄ እንግዲህ በመንግስት የሚያሰራው ስራ እንዳይታወቅበት ፎርም ቢያስወርደውም ነገር ግን ተሰራጭቷል ማለት ነው። ይሁንና ብርቱካን ተመስገን ያለፈችበት ህይወት የአንዲት ብርቱካን አይደለም። የብዙ የአማራ ሴቶች፣ የብዙ የአማራ ወጣቶች፣ የብዙ የባለ ረአዮች፣ የብዙ ተስፈኞች፣ እናቶች፣ ልጆች፣ ወጣቶች ነው ማለት ነው። ታዲያ ስንቶቻቸው ናቸው ተስፋቸውን ተነጥቀው ህልማቸው ጨንግፎባቸው ረአያቸው ተዳፍኖባቸው የቀሩትኝ። ብርቱካን እንግዲህ በጨካኞች ባውሪዎች ተጠልፋ ማለት ነው የዚህን ያክል ብዙ ግፍ ተሰርቷን ብዙ ስቃይ ተሰርቷን፣ ነገር ግን ይሄ ግፍ ይሄ ግፍ በአማራ እናቶች ላይ በአማራ ወጣቶች ላይ የሚፈጸመው ግፍ የተለየ ነው ማለት ነው። የተለየ የሚያሳዝን የሚያሳምም የሚያደማ የሚሰብር ነው ማለት ነው። ታዲያ እንግዲህ ይህንን ተመልክቶ በደንቢደሎ ዩኒቨርሲቲ የተማረችበት ማለት ነው ብርቱካን እንደሚታወቀው የሁለተኛ ዓመት የላቦራቶሪ ተማሪ ስትሆን የደንቢደሎ ዩኒቨርሲቲ ብርቱካን በደንቡ ደሎ ዩኒቨርሲቲ ተማሪ እንዳልሆነች ብሎ ገመናውን ለመደበቅ መግለጫ ማውጥቷን ምን ይሄ ብቻ መንግስት ራሱ በብርቱካን ማለት ነው ዶክመንተሪ ፊልምን ለመስራት ዝግጅቱን ጨርሷን ማለት ነው እንግዲህ የራሳቸውን ነውር የራሳቸውን እንትን ለመደበቅ እነሱ ሰብአዊነት ያላቸው ለመምሰል እነሱ ዲሞክራሲ የሰፈነባት ሀገር እየመሩ እንደሆነ ለማስረዳት እንግዲህ ለህዝቡ ለቀባሪ ማርዳት ምንድን ነው የሚባለው ማለት ነው ይህንን እየሰሩ ይገኛሉ። የሞት ሞት ማለት ነው እንግዲህ ብርቱካን ከኤቢኤስ ከቀረበች ጀምሮ የአለም ህዝብ በንባጌ ተራጨ ይገኛል ማለት ነው። ስለዚህ ከቁስላችን ላይ ማለት ነው ጨው ለመነስነስ የሚሯሯጡ ብዙዎች የብልጽግና ተላላኪዎች አሉ ማለት ነው እንግዲህ ብርቱካንን ማለት ነው የዶኩመንተሪ ፊልም ለመስራት ከጠቅላይ ሚኒስትር ቢሮ መረጃ ተቀብለናል፣ ያንን እየጠበቅን ነው ብለዋል። እንግዲህ አስባችሁታል አስባችሁታል ወይ? ብርቱካን ደግሞ በማንኛውም ሚዲያ ላይ ወጥታ መረጃ እንዳትሰጥም ተጨቁናል ማለት ነው። እንግዲህ ከሞት ሞት ላይ ማለት ነው ከተሰበረችበት ድጋሚ መሰበር ማለት ነው። ስለዚህ የዓለም በዓለም ላይ ያላችሁ ሰዎች ሰብአዊነት የሚሰማችሁ በአጠቃላይ ከብርቱካን ጎን እንድትቆሙ ከብዙ እህቶቻችን ከተሰበሩ እንደዚህ ደብዛቸው ጠፍቶ ከቀረ ወገኖቻችን እንድትቆሙ ስንል በአክብሮት እንጠይቃለን ማለት ነው። አማራ ተገዶ የገባበት ጦርነት እልፍ ምክንያቶች አሉ። ዝም ብሎ አይደለም። እንደዚሁ ከቀየው መጠታችሁ ገፍታችሁት አትኖሩም ብላችሁ ከልክላችሁት ነው። አማራ ፈልጎ አይደለም። ተውኝ ብሏችኋል። ተውኝ ልኑርበት ብሏችኋል። ከቀያችሁ አልመጣባችሁም ከእናንተ ቀይ አልመጣባችሁም። ከራሳችን ቀይ መለታችሁ በራችንን አንኳኩታችሁ እንደ በግ አውጥታችሁ አርዳችሁናን፣ ገላችሁናን፣ ለዘመናት በጣም ብዙ ግፍ አድርሳችሁብናን ማለት ነው። ስለዚህ ይህንን ግፍ ይህንን ግፍ ያየህ እንግዲህ አማራ ካለ ማርያምን ነው የምልህ። ይሄ ካልተሰማችሁ እንግዲህ ከዚህ በላይ ለእናንተ ከቀያችሁ መጥተው ይህንን ያክል ግፍ ከማድረሱ ውጭ ሌላ ምን ትጠብቃላችሁ? ራስን መከላከል እኮ ነው። ራስን ነፃ ማውጣት እኮ ነው እ ከመሞት ራስን መጠበቅ እኮ ነው። ሂደህ አልገደልክ ሂደህ አልገጠምክ እነሱ ጋራ፣ ግን ከቀየህ መጥተው እናትን ሲደፍራት እህትን ሲደፍራት ልጅህን ልጅህ እንዳይወለድ ማህፀን ቀዶ እንደዚህ ከማውጣት ውጭ አማራ በአራቱ ማቅጣጫ እንግዲህ ሌላ ቀርቶ እኮ በውጭም እኮ የመኖርና ና ያለመኖሩ መብት እኮ ተነፍጎ ነው። በየመን በረሃ ብትሉ በሊቢያ በረሃ ብትሉ በተለያየ አማራ ከሆንክ እየተሳደድክ እየተገደልክ እየተረሸንክ እስከ ነፍስህ እየተቃጠልክ ትኖራታለህ ማለት ነው። እኛ ያላየነው ነው ምን አለን በዚህ አራት አመት ውስጥ የሰው ልጅ እስከ ህይወቱ ሲቃጠል አይተናል። የሰው ልጅ በቁመናው ሲቀበር አይተናል። ምን ያላየ ነው ግፍ አለን ይህንን ግፍ ይሄ እኮ ጦርነት መጎሰም አይደለም። ይሄ እኛ እኮ የምንጮኸው እኮ ማለት ነው ሱስ ይዞና አደለም ይውም የሆነ በሽታ ይዞና አደለም፣ እየሞትን ነው። እንደዚህ አይነት ሲቃ ደርሶብን ነው። እኛ አትግደሉ ነው የምንለው። እባካችሁ ተውን፣ እባካችሁ ተውን ነው የምንለው። እኛ ከሰው አልደረስንም። ከቀያችን መጠታችሁ ነው እያሰቃያችሁን፣ አማራ የሚባል ከምድረ ገጽ ለማጥፋት ነው እናንተ እየሰራችሁ አላችሁት። ስለዚህ እኛ ደግሞ ተውን ብለናል። ተውን እባካችሁ ተከባብረን እንኑር ተዋደን እንኖር ብለን ለምነናቸው ማለት ነው። ይህንን የምትሰማ አማራ ካለ ደግሞ እንግዲህ ከዚህ ውጪ ሌላ ምንም ሊመጣ አይችልም። ከዚህ ውጪ ሌላ ምንም ሊመጣልህ አይችልም። እህትህን እንደዚህ አይነት ሰብአዊነት በጎደለው እንደዚህ ስትደፈር እንግዲህ በእንጨት ሲደፍሯት ከእንግዲህ ከእንትን አልፈው በላሜራ እንደዚህ ሲደፍሯት ሲያቆስሏት ከዚህ በላይ ህመማለ እንዴ? ከዚህ በላይ እኔ እንጃ ምን ብዬ እንደምነግራችሁ ምን ብዬ እንደምገልጽላችሁ አላቅም። ስለዚህ ብርቱካን ተመስገን የደረሰባት ግፍ የደረሰባት እንደዚህ አይነት እንትን የእሷ ብቻ አይደለም። ይህ ብዙ ሴቶች እነዚህ አስራ ሰባት ተማሪዎች የት ናቸው ያሉት? የት ናቸው ያሉት? እነሱ ብቻ አይደለም በየቀኑ እየወጡ የሚቀሩት በየሜዳው የሚታገቱት፣ ህፃናት የሚደፈሩት፣ የአማራ ልጆች ይህ ሁላ ስቃይ ነው። አማራ እኛ በሚዲያ ወጥተን የምንጮኸው ማለት ነው እኛ ነገረኛ ሆነን አይደለም የምንጮኸው፣ እኛ አትግደሉን ብለን ነው የምንጮኸው። እኛ አትግደሉን ብለን ነው ስለዚህ ይሄንን ተመልክቶ የኢቢኤስን እንትን ተመልክቶ መንግስት መግለጫ አውጥቷል። አሁንም ዶክመንተሪ ፊልም ለመስራት እንትን እያለ ነው ራሱ በብርቱካን ላይ ሊሰራ ማለት ነው። ማንኛውንም ሚዲያ ወጥታ እንዳትነገር ለእሷ አፍነዋታን ማለት ነው። ብርቱካንን አፍነዋታን ማለት ነው። ጋይዝ ሁላችሁም ከብርቱካን ጎን እንድትሆኑ እናሳስባለን ማለት ነው። መንግስት የራሱን ነውር የራሱን እንትን ለመሸፈን የሚሄድበት ርቀት የትም አያደርሰውም። እ የትም የትም ማለት ነው። ጅራፍ ራሷ ገርፋ ራሷ ትጫዋለ ይላናበው ሲተረት ማለት ነው። እኛ ሞት ነው እያለ እኛ የቆሰል ነው እያለ ሞት ደግሞ በላይ እንደ ገዳይ ደግሞ በእኛ ላይ ፊልም ሊሰራብን በእኛ ላይ ዶክሜንተሪ ሊሰራብን ይህንን ልታወግዙት ይገባቸዋል። በቃ ልትሉት ይገባል። ይህንን አረመኔ መንግስት ልታስወግዱት ይገባል። ልታስወግዱት ይገባል። የአማራን ክልል ለቀው ይውጡልን። አማራን ለመጨረስ ያስገባቸው ጀሌዎች ከአማራ ክልል ይውጡልን። የአማራ ህዝብ በድሮን እያለቀ ነው። ድሮን እንደ ዝናብ በላይቱ ላይ እየዘነበበት ነው። ህጻናት እያለቁብን ነው። እናቶች እየሞቱብን ነው። ስለዚህ እኛን እባካችሁ ተውን፣ መብታችን ይከበር። እኛ አማራ መኖር እንፈልጋለን ከቀያችን። እናቶቻችን አንገታቸውን ደፍተው እንዲኖሩ እባካችሁ አትፍቀዱላቸው። በመላ ዓለም ያላችሁ ህዝቦች ማለት ነው፣ ከአማራ ጎን ቁሙልን እባካችሁ። እኛ ነፍጥ ያነሳው የአማራ ህዝብ ተገዶ ነው፣ ወዶ አይደለም። ከቀየው መጥተው ገለውት ነው፣ ረሽነውት ነው። ስለዚህ እኛ ፍትህ እንጠይቃለን። እኛ ፍትህ እንጠይቃለን። አሁንም ቢሆን ዝም አንልም። መቼም መሬት ላይ ያለ ሀቅ ነው እኮ ይሄ፣ እኮ መሬት ላይ ያለ ሀቅ ነው። ምንም የተደበቀ ነገር የለም። ስለዚህ ውድና የተከበራችሁ የቻናሌ ተከታታዮች ይሄንን ድምፅ እንግዲህ ሼር እና ላይክ ሰብስክራይብ እያደረጋችሁ ለሚመለከተው ሁሉ አድርሱ። ይሄ መንግስት ዶኩመንተሪ ለመስራት እቅዱን ጨርሷል። የሞተብሽ የሞተው ምንድን ነው የሚባል ትረት አለና ማለት ነው። ስለዚህ ብርቱካን ከህመሟ በላይ ሌላ ህመም እንዲሰማት የሚያደርጉ በጣም ብዙ ሰዎች አሉ። በዚህ ቀጥሎም ደግሞ መልካም ዜና አለ ማለት ነው፣ ከወደ አሜሪካን ማለት ነው ለብርቱካን ይህንን ስቃይ የተመለከቱ ሰዎች ብርቱካንን ወደ አሜሪካ ወስደው በቂ ህክምና እንድታደርግ፣ ትምህርቷን እንድትከታተል፣ እስከ መጨረሻው ከጎኗ እንዲሆኑ እንግዲህ አሜሪካን የሚገኙ ነዋሪዎች ለብርቱካን የብርቱካን አድራሻ ጠይቀዋን ማለት ነው፣ ያለችበትን አድራሻ ስጡን፣ እኛ ወስደን እናስተምራታለን ይገባታለን እናሳክማታለን፣ እንከታተላታለን፣ እስከ መጨረሻው ድረስ ከኛ ጋር ትሆናለች ብለዋል። እስኪ ላስገባላችሁ ማለት ነው። ከወደ አሜሪካን ካሊፎርኒያ የተሰማ መልካም ዜና በእህታችን ብርቱካን ላይ የደረሰው ግፍና መከራ እጅጉን እንቅልፍ ነስቶኛል ትላለች የሁላችንም የኢትዮጵያውያን እህት የሆነችው ትግስት ፈረደ በበጎ ስራዋ ለረጅም ዓመታት በሀገሯ ትምህርት ቤትን፣ ገዳማት ውስጥ የአባቶችና እናቶችን ማረፊያ አስገንብታለች። ባሳደገቻቸው ኢትዮጵያውያን ምስኪን ልጆች ላይ በትምህርታቸው ብዙ ኢንቨስት አድርጋ ብዙዎችን ወደ አሜሪካ ለተሻለ ትምህርት አምጥታቸዋለች። በስደት በሰው ሀገር በችግር ለሚሰቃዩ እህት ወንድሞች የድጋፍ እጆቿን ዘርግታለች። በቅርቡ ቲጂ ሂማኒቴሪያን ኤድ በስሟ ከፍታ በሙሉ ጊዜዋ ወገኖቿ ላይ በመስራት ላይ ነች። የሁለት ልጆች እናት ታታሪዋ ባለሀብት በሆሊዉድ የአሜሪካን የፊልም ኢንዱስትሪ መንደር ስሟ ከፍ ብሏል። ዲሴምበር ቴን ቲጂ ሂማኒቴሪያን ደይ ተብሎ ቀኑ በስሟ ታስቦ ይውላል። ብዙም ያላወደስናት ኢትዮጵያዊቷ ባለደግልብ የብርቱካን ህይወት መለወጥ ወደ ተሻለ ማንነት ማምጣት ቀጣዩ ስራዬ ነው ትላለች። እናንተ ደጋግ ኢትዮጵያውያን በብርቱካን የህይወት ፈተና ግፍና መከራ ያዘናችሁ በሙሉ የብርቱካንን ትክክለኛ ኢንፎርሜሽን አድርሱኝ ትላለች። ምናልባትም በአጭር ጊዜያት ውስጥ ወደ ሀገረ አሜሪካን እንድትመጣና የተሻለ ሕክምና ትምህርት፣ እና ህይወትን እንድትጀምር የእኛን ትብብር ትሻለች እና ምስኪኗን ታገኟት ዘንድ እንማጸናለን። ቲጂ ሂውማኒቴሪያን ኤይድ ኤል ካሊፎርኒያ መልእክቱን ሼር በማድረግ አድርሱልኝ። በጣም ደስ የሚል ዜና ነው ማለት ነው። እንግዲህ ከብርቱካን ጎን ብዙ ሰዎች እየቆሙ ይገኛሉ። መላ የአማራ ህዝብ፣ መላ ኢትዮጵያዊ፣ ሰብአዊነት የሚሰማ ሁሉ በአጠቃላይ ኮጎድና ነው ያለው ከብርቱካን ማለት ነው። ግን በብርቱካን ውስጥ ያለፉ በጣም ብዙ ሴቶች አሉ። ፍትህ ይሻን የአማራ ህዝብ። ሁሉም ሰው ከአማራ ህዝብ ጎን እንዲቆም ጥሪያችንን እናስተላልፋለን። ፍትህ ለአማራ ህዝብ ለተጨቆ ነው። ፍትህ በጃምላ ለሚታረደው፣ ፍትህ በጃምላ ለሚቀበረው፣ ፍትህ በመላ ዓለም ላይ እየተሳደደ ለሚኖረው ለአማራ ህዝብ እንጠይቃለን ማለት ነው። እኛ አትግደሉን ነው ያልነው። እኛ ማንምን አልገፋንም። ተገፍተን ተገድደን ነው ነፍጥ ያነሳነው። ስለዚህ የአማራ ህዝብ ተገፍቶ ተገዶ ነው ነፍጥ እንዲያነሳ የተገደደው ማለት ነው። ነፍጥ ያነሳበት ደግሞ እልፍ ምክንያቶች አሉ። ከነዚያ ምክንያቶች ውስጥ እንግዲህ ማሳያ ብርቱካናት ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ተከታታዮች ይህንን ይመስላል ማለት ነው። እንግዲህ መንግስት ይሄ መንግስት የራሱን ነውር ለመደበቅ አሁንም ዶክመንተሪ ለመስራት እያሰበ ነው፣ በብርቱካን ላይ ማለት ነው። እሷን በቁ ተዋናኝ አድርጎ ማለት ነው፣ የደፋሪው ሌላ ለማስመሰል ማለት ነው። እንግዲህ ይህንን ይመስላል። በጣም ነው የማመሰግነው፣ አብራችን ስለቆያችሁ ላይክ ማድረጋችሁን አትርሱ። አብሬያችሁ የነበርኩት እንግዲህ ዘብና ነኝ ማለት ነው። እንደሚታወቀው በደንቢ ዶሎ የተማረችበት ዩኒቨርሲቲም እንትን መግለጫ አውጥቷን ማለት ነው እዛ ዩኒቨርሲቲ እንዳልተማረች ብርቱካን የሁለተኛ ዓመት ዩኒቨርሲቲ የላቦራቶሪ ተማሪ እንዳልሆነች ሁላቸውም እየተረባረቡ ይገኛሉ ማለት ነው። የጉዳቸው በአለም አደባባይ ስለታየባቸው ደንግጠዋል። ግን ብርቱካን ብቻ አይደለም በዚህ ህመም ውስጥ ያለፈችው። በጣም እነዚህ አስራሰባት ሴቶች እህቶቻችን የት እንዳሉ አናውቅም። እንግዲህ ምን አይነት እጣፋንታ እንደደረሰባቸው ማለት ነው ምን አይነት እጣፋንታ እንደደረሰባቸው አናውቅም። ስለዚህ ፍትህ ለብርቱካን ፍትህ ለአማራ ህዝብ ፍትህ፣ ለ17 ተማሪዎች ደብዛቸው ጠፍቶ ለቀረው ይሞቱ በህይወት ይኑሩ ለማናቀው ፍትህ፣ እየወጡ ለሚቀሩት እህቶቻችን ፍትህ፣ ፍትህ እንሻለን። አብራችሁ ስለነበራችሁ አመሰግናለሁ። ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጉ።